የኢራን ግጭት ለአፍሪካ ተረፈ ነዳጅ ጣሪያ ነካ። ባሳለፍነው አርብ እስራኤል በኢራን ላይ ጥቃት መክፈቷን ተከትሎም በነዳጅ ዘይት ላይ በሰዓታት ውስጥ የታየው ጭማሪም እጅግ አስደንጋጭ የሚባል ነው። ከዩክሬኑ ጦርነት ወደዚህ ባሉ ሶስት ዓመታት ያልታየ የተባለ የአስር በመቶ ጭማሪ አጋጥ ኔታንያሆም ይህን አደጋ ለቀጣዩ ትውልድ ማስተላለፍ አንችልም፣ አሁን ላይም ለእርምጃ ካልተንቀሳቀሰን ቀጣዩ ትውልድ የሚባል ነገር የለም ሲሉ ያስጀመሩት የጥቃት ዘመቻ ታዲያም የመቆሙ ነገር አጠያቂ መሆኑ ከፍተኛ ጭንቀት ውስጥ የከተተ ሆኗል። ሳውዲ አረቢያና ሩሲያ አይነት ነዳጅ አምራች ሀገራት ከፍተኛ ትርፍ እያፈሱ ያለበት ወቅት ሂደት ለመላው ዓለም በተለይም ለአፍሪካ ድሃ ሀገራት ብዙ ጣጣን ይዞ እንዳይመጣም አስፈርቷል። በሀገራችን ኢትዮጵያ እንኳን የስልሳ ስድስቱን አብዮት መለስ ብሎ ላጤናው ከነዳጅ ዋጋ ጭማሪ ጋር ስስር እንዳለው ማንም የሚረዳው ነው። በጊዜው የአረብና እስራኤል ጦርነት መፈንዳትን ተከትሎ የዓለም አቀፍ ነዳጅ ዋጋ በከፍተኛ ደረጃ በማየሩ የተነሳ በሀገር ውስጥ የተደረገው የሳንቲም ቤት ጭማሪ ከወታደሩና ተማሪ አመፅ ጋር ተዳምሮም የዙፋኑን እድሜ አሳጥሮታል። በአውሮፓውያኑ 2008ና 2009 የዓለም ስነ ምጣኔ መውደቅን ተከትሎም የተፈጠረው የነዳጅና እሱን ተከትሎ የመጣውም የፍጆታ ምርቶች ዋና መናሪ ፀደይ አብዮትን እንዳዋለደም አይዘነጋም። ኢራንና እስራኤል አሁን ላይ የጥቃት መለለስ እያደረጉበት ያለው ቀጠና የዓለማችን 20 በመቶ የነዳጅ ማስተላለፊያ መሆኑ ደግሞ ከፍተኛ የነዳጅ ምርት ገዢ ለሆኑ ሀገራት በተለይም ለአፍሪካ ከባድ ጣጣን ይዞ እንዳይመጣ አስጊ ሁኔታን የፈጠረ ሆኗል። ውድ የአሪፍ ሚዲያ ቤተሰቦች ወቅታዩን የእስራኤልና ኢራን ቀውስ መነሻ በማድረግ አዳዲስ መረጃዎችን ይዘን ተገኝተናል። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኢራን በዓለም ነዳጅ ሻጭ ሀገራት ማህበር ወይም ኦፔክ ዝርዝር ላይም ከሳውዲ አረቢያና ኢራቅ በመቀጠል ሶስተኛዋ ግዙፍ ምርት አቅራቢ ሀገር ናትን። የቴህራን 3 ሚሊየን በርሜል ከገበያ ቀረ ማለት ብቻውን በዓለም የነዳጅ አቅርቦት ላይም የ3 በመቶ ክፍተት የሚያስተካክል እንደሆነ ይነገራል። ይህ በእንዲህ እንዳለ ኢራን ወሳኝ የሚባለውን የሆርሙዝ ሰርጥን ልትዘጋ ትችላለች ተብሎ መፈራቱ ሁኔታውን እጅግ አስጨናቂ አድርጎታል። ወሳኙ ስፍራም ከገልፍ ቀጠናና የኢራቅ የነዳጅ መውጫዎች በየዕለቱ ለዓለም ገበያ 5 ሚሊዮን በርሜል ነዳጅ የሚቀርብበት መሆኑ ነው። አካባቢው የዓለማችን አንድ አምስተኛ የነዳጅ አቅርቦት መተላለፊያ መሆኑን የእስራኤልና ኢራን ጥቃት መቀጠልን ከባድ ያደርገዋል። ባሳለፍነው ቅዳሜ የኢራኒ ፓርላማ አባልና የእስላማዊ ዘባዛዥ እስማኤል ኩሳሪ ሰርጡን ለመዝጋት ቴህራን እያሰበች መሆኑን መናገራቸውም መጪውን ጊዜ ጭጋግ ደመና አልብሶታል። የኢራን ጎረቤት የሆነችው ኢራቅ ወቅታዊውን የመካከለኛው ምስራቅ የጥቃት ምልልስ በማስመልከት በውጭ ጉዳይ ሚኒስቴሯ በኩል የወጣችው ማሳሰቢያም የነገሩን ከባድነት ቁልጭ አድርጎ ያሳያል። ፏድ ሁሴን እንደሚፈራው ቴህራን የሆርሙዝ መተላለፊያን ከዘጋች የነዳጅ ዋጋ 300 የአሜሪካ ዶላር ሊደርስ እንደሚችል ተናግሯል። ከጀርመናቻቸው ዮሐን ቪዴፉል ጋር በስልክ የተነጋገሩት የውጭ ጉዳይ ሚኒስቴሩ ዓለም ለወቅታዊ ቀውስ ከባድ ትኩረት እንዲሰጥ ጠይቀዋል። አሁን ያለው የጥቃት ምልልስ ከቁጥጥር ወጥቶ የሆርሙዝ ሰርጥን ከነካ ነዳጅ በበርሜል ከ200 እስከ 300 የአሜሪካ ዶላር መድረሱ አይቀሬ እንደሆነም ሚኒስቴሩ ተናግረዋል። የዛ አይነቱ ነገር በመላው በተለይም ደግሞ ነዳጅ ገዢ በሆኑ ሀገራት ላይ የሚኖረው ተጽዕኖም ከወዲሁም አስፈሪ ሆኗል ከነዳጅ ዘይት አንጻር ወቅታዊውን ሁኔታ ለተመለከተው ግጭቱ የሚባባስ ከሆነ ዋነኞቹ ገፈት ቀማሾች ከሳራ በታች ያሉ እንደ ኢትዮጵያ አይነቶቹ ሀገራት መሆናቸውም እርግጥ ይመስላል ከ45 የቀጠናው ሀገራት 38 እያሉ ሙሉ በሙሉ ነዳጅ ከውጭ የሚያስገቡ መሆናቸውን መረጃዎች ያሳያሉ ከፍተኛ የነዳጅ ዋጋ ጭማሪ ቀድሞውን ቢሆን በታተመው የሀገራቱ ስነ ምጣኔ ከባድ ምጥ ማሳረፉ አይቀሬ ይሆናል። አብዛኞቹ ከሰሐራ በታች ከውጭ ለሚያስገቧቸው ምርቶች የሚያወላድ አቅም የሌላቸው መሆኑ ነገሩን ይበልጥ አሳሳቢ አድርጎታል። በተለይም ከአብዛኛው ምጣኔ ሀብታዊ ወጫቸው ትልቁን መጠን ለነዳጅ ዘይት ግዢ የሚውሉ ሀገራት ይበልጥ ተጎጂ እንደሚሆኑ ግምታል። የነዳጅ ዋጋ መጨመር በሀገራችን ተደጋግሞ እንደታየውም ከትራንስፖርት አንስቶ በሁሉም ዘርፎች ላይ ከፍተኛ ተጽዕኖ የሚያሳድር መሆኑን የሰፊውን ሕዝብ የኑሮ ሁኔታ ይበልጥ እንደሚያገብደው ይታሰባል። እንደ ባለሙያዎች ገለጻ፣ ወቅታዊ ሁነት ተጽዕኖም በነዳጅ ላይ ብቻ ሳይሆን በጋዝ ምርት ላይ ጭምር መሆኑ የነገሩን አስከፊነት የሚያመላክት ይሆናል። በተለይም ከፍተኛ የተጣራ የተፈጥሮ ጋዝ ከኳታር ወደ ዓለም ገበያ የሚቀርበው በጠባቡም የፐርዣያን ገልፍ መሆኑ ሁኔታዎችን አስፈሪ ያደርጋቸዋል የዓለም አቀፉ የገንዘብ ድርጅት አይኤምኤፍ መረጃ መሰረት የ10 በመቶ የነዳጅ ዋጋ ጭማሪም በዋጋ ግሽበት ላይም በትንሹ የ04 በመቶ ጭማሪም ያስከትላል ይላል በሌላ በኩል የአገራችን አማካኝ የእድገት ምጣኔን በ015 በመቶ ወደኋላ ሊጎትት ይችላል ይህ ስሌታዊ መረጃ ግን ባደጉት ሀገራት ላይ የተሰራ ከመሆኑ አንጻር የነዳጅ ዋጋ ጭማሪ በደ ሀገራት ላይ ሊያስከትል የሚችለው የዋጋ ግሽበት በአንጻሩ የእድገት መቀዛቀዝ እጅግ ከፍተኛ ሊሆን ይችላል። የተለያዩ ዓለም አቀፍ ተንታኞችም ወቅታዊ ሁነት በዓለም አቀፍ የነዳጅ ዋጋ ላይ ሊኖረው የሚችለውን ተጽዕኖ እየገመገሙ ይገኛል። በጂፒ ሞርጋን ተንታኞች ስሌት መሰረት አሁን ያለው ሁኔታ ለቀናት የሚቀጥል ከሆነ የድፍድፍ ነዳጅ ዋጋ በበርሜል 130 የአሜሪካ ዶላር ሊደርስ ይችላል ይላል። ሌሎች ተንታኞች ደግሞ ሙሉ ለሙሉ የሆርሙዝ ሰርጥ የሚዘጋበት እድል ከተፈጠረም የነዳጅ ዋጋ ከተባለውም በላይ በከፍተኛ ደረጃ ሊጨምር እንደሚችል ግምት አስቀምጠዋል። ባሳለፍነው አርብ የእስራኤል ጥቃት በተጀመረ ሰዓታት ውስጥ እንኳን ነዳጅ የሰባት በመቶ ጭማሪን ለማስመዝገብ ሰዓታት መጠበቅ ያላስፈለገው መሆኑ የነገሩን ከባድነት ያረጋግጣል። እስራኤል በቀጣይ የኢራን ዋነኛ የነዳጅ ምርት መሠረተ ልማቶችን የምትመታ ከሆነ ደግሞ በአቅርቦት ላይ የሚፈጠረው ውጥረት ከፍተኛ መዘበራረቅ እንዳያስከትል ስጋት አለ። ከሁሉም በላይ የኢራን መንግስት ወሳኙ የሆርሙዝ ሰርጥ ለመዝጋት ወሰነም ዓለም በዮም ኪፐር ጦርነት ጊዜ ተመለከትነው የባሰ ነገር ሊያጋጥመው ይችላል። በእርግጥ ወደ ኋላ መለስ ብለን ከተመለከትን በአካባቢው ላይ ግጭት ሲፈጠር የነዳጅ ዋጋ በከፍተኛ ደረጃ ማሻቀቡ የሚጠበቅ ነው። ባሳለፍነው ጥቅምት የሂዝቦላው መሪ ሰይድ ሐሰን ነስረላ መገደሉን ተከትሎ እንኳን ተመሳሳይ የነዳጅ ዋጋ ከፍ ማለት መመዝገቡ አይዘነጋም። አሁናዊ ሁኔታም ከዛም የባሰ ሊሆን መቻሉ ደግሞ ብዙዎችን ያስጨነቀ ሆኗል። ገበያው በኢራን ላይ የሚፈጸመው እርምጃ ከዚህ ቀደም ያልታየ መሆኑን በሚገልጸው የኔታንያሁ አስተያየት ምክንያት ስጋት ላይ ወድቋል። የኢራን አቅርቦት እንኳን በከፍተኛ ደረጃ ከወረደም በነዳጅ ዋጋ ላይ ከፍተኛ ተጽዕኖ ይኖረዋል ሲሉም አንድ ባለሙያም አስተያየታቸውን ለዘ ቴሌግራፍ ሰጥቷል። ብዙዎቹ የዘርፉ ባለሙያዎችም የነዳጅ ገበያው በቀጣይ ምን ሊፈጠር ይችላል በሚል ስጋት በጥፍሩ ቆሞ እንደሚገኝ እየተናገሩ ይገኛሉ። ነጋዴዎች ሊደርስ የሚችል መረበሽን ከግምት እየከተቱ ዋጋም የሚተምኑበት ዓለም ላይ እንገኛለን። እናም በዚህ አይነቱ አጋጣሚ በጣም በፍጥነት የሐያም የሰላሳ ሊያም የአርባ ዶላር ጭማሪ በፍጥነት ሊከሰት ይችላል ሲሉም አንድ የዘርፉ ባለሙያም ለዘተሌግራፍ ተናግረዋል። ኢራን የፐርዥያን ባህረ ሰላጤ ልትዘጋ ትችላለች ከሚለው ስጋት ተያይዞ እንደ ሳውዲ አረቢያ አይነቶቹም የዓለም ነዳጅ አቅራቢ ሀገራት መልካም አጋጣሚ ተፈጥሮላቸዋል። የሳውዲው መንግስታዊ ነዳጅ አምራች አራምኮ ከወቅታዊ ሂደት ጋር በተያዘ የ176 በመቶ የድርሻ ዋጋ መጨመር እንዳገኘው ዘገባዎች አመላክተዋል። ምንም እንኳን ሳውዲ በነዳጅ ምርት መጠኗ ላይ ጭማሪ ማድረጓ ቢወራም ወቅታዊ የእስራኤልና ኢራን ግብግብ በነዳጅ ዋጋ ላይ ከፍተኛ ጭማሪ እንዲከሰት ማድረጉ ጥቂት ሀገራትን ሲጠቅም፣ ብዙዎችን መጉዳቱ አይቀሬ ሆኗል። ሁለቱ ታሪካዊ ባላንጣዎች የጥቃት ምልልሳቸውን አቁመው በአካባቢው ላይ ያለውን ቀውስ የሚቀጥልበት እድል ከተፈጠረ በዓለም ምጣኔ ሀብት ላይም ከፍተኛ መዘዝ መከተሉ አይቀሬ ይሆናል። ከዛ ጋር ተያይዞም ጥቃቶች እንዲቆሙ የሚደረገው ውትወታና ጥሪ ከምንጊዜውም በላይ ተጠናክሮ እየተሰማ ይገኛል። የዛሬውን በዚሁ አበቃን። ቸር ቆዩልን።